ሰላምሉ አሌኩም አረህመቱላ በረካቱ ሐባይብ እንዴት ናችሁ? ከኔ አልሐምዱሊላ ሁሉ ሰላም ነው። እናንተ እንዴት ናችሁ? ከኔ ሁሉ ነገር ሰላም ነው አልሐምዱሊላ። ዛሬም እንደተለመደው መጥቻለሁ ማለት ነው። የዛሬውን ቅርአቴን ደግሞ ልቅራ ማለት ነው ኢንሻላህ። ብስሚላህ ረህማን ረሒም አልሐምዱሊላህ ረብልዓለሚን ወሰላት ወሰላም አላ ረሱላ ስለላ ወሰለም አን አቢ ሁረይራ ረደላሁ አንሁ አነ ረሱሉላሂ ሰለላሁ አለይሂ ወሰለም ቃለ፣ ከአቢ ሁረይራ ተይዞ አላህ መልካም ስራቸውን ውደድላቸውና የአላህ መልእክተኛ የአላህ ሰላትና ሰላም በሳቸው ላይ ይሆንና እንዲህ አሉ። የንዚሉ ይወርዳል አሉ። ረቡና ጌታችን እኮ ይወርዳል አሉ ማለት ነው። ተባረከ ወተአላ በስሙ በረካ ያለው ወተአላ፣ ከፍ ያለው አላህ ሱብሃነሁ ወተአላ ኮ ይወርዳል ላሉ ማለት ነው። ረሱሉ ሰለላሁ ዐለይሂ ወሰለም ኩሉ ለይለትን ኩላ ለይለትን በእያንዳንዱ ለሊት ይወርዳል አላህ ሱብሃነሁ ወተዓላ ኢለ ሰማኢ ዱንያ ወደ ዝች ወደ ቅርቢቱ አለም ይወርዳል ላሉ ማለት ነው። ሄና የብቃ ሲቀራሉ ሄና ከሌሊት አንድ ሶስተኛው ሲቀር አላህ ስብሓን ወተዓላ ወደዚች ወደ ቅርቢቱ አለም ይወርዳላሉ ማለት ነው። አላህ ስብሓን ወተዓላ ሁል ጊዜ ከሌሊት አንድ ሶስተኛው ማለት ነው ሲቀር ወደዚች ወደ ሰማኡ ዱና ይወርዳል። ይሄ ማለት ከሌሊቱ ዘጠኝ ሰዓት አካባቢ ማለት ነው። ከፈጅር በፊት ማለት ነው። ዘጠኝ ሰዓት ምናምን አካባቢ ማለት ነው በኢትዮጵያ ይወርዳል ማለት ነው። ኢለስማ እዱነ ይወርዳል። ከዛም የቆል ይላል አላህ ስብሃነ ወተዓላ መን ይድኡኒ ማን ነው የሚለምነኝ ይላል ማለት ነው። ፈአስተጅበለሁ የምቀበለው ማነው የሚለምነኝ የምቀበለው ይላል ማለት ነው። መን የሰአሉኒ ማን ነው የሚጠይቀኝ ፈአጤሁ የምሰጠው ይላል ማለት ነው። መን እስተክፊሩኒ ማነው ማህርታን የሚጠይቀኝ ፈአክፌረ ለሆ ለሱ የሚምረው ይላል ማለት ነው። አላህ ስብሃነ ተዓላ ከሌሊት አንድ ሶስተኛ ወደ እዚች ወደ ቅርቢቱ ዓለም ወደ ዱኒያ የወርድና ማን ነው የሚለምነኝ የምቀበለው፣ ማነው የሚጠይቀኝ የምሰጠው፣ ማነው ማህርታን የሚጠይቀኝ የምምረው እያለ ይናገራል ማለት ነው። እና ወዶችዬ ከሌሊት አንድ ሶስተኛ ሲቀር ሌሊት ሰግደን አላህ ስብሐነ ወተዓላን የፈለግነውን እንጠይቀው ይሰጠናል ማለት ነው ኢንሻአላህ። እና ከሌሊት አንድ ሶስተኛ ማለት ከፈጅር በፊት ዘጠኝ ሰዓት ምናምን አካባቢ ማለት ነው። ያኔ ሌሊት ሰግደን አላህ ስብሐነ ወተዓላን እንጠይቀው፣ ማህርታም እንለምነው። እናም አላህ ስብሐነ ወተዓላ የፈለግነውን ይሰጠናል ማለት ነው ኢንሻአላህ። አላህ ያግራለን። ለሊት ተነስተን ሰግደን አላህን ለምነን እሱ የሚሰጠን አላህ ያድርገን። ኢንሻአላህ ወርደች ይሄ የሙተፈቁን አለይ ቡሐሪና ሙስሊም ዘግበውታል። ጠይብ፣ ቀጣይ ሀዲስ ልቅራ ደግሞ ተይዞ አላህ መልካም ስራቸውን ወደድላቸውና የአላህ መልእክተኛ፣ የአላህ ሰላትና ሰላም በሳቸው ላይ ይሁንና እንዲያሉ ቃለ ተዓላ አላህ ከፍ ያለው አላህ ሱብሓነሁ ተዓላ እንዲያለ ዩዚኒ፣ ያስቸግረኛል እኮ ዋለ፣ አላህ ሱብሓነሁ ተዓላ ዩዚኒ፣ ያስቸግረኛል እኮ ኢብኑ አደም፣ ያ አደም ልጅ እኮ ያስቸግረኛል አላሉ ማለት ነው። አለ አላህ ስብሃነ ወተዓላ ማለት ነው። የሱቡ ይሳደባል አደህረ ወራቶችን በመሳደብ አደም ልጅ ወራቶችን በመሳደብ አላህ ስብሃነተዓላን ያስቸግራል ማለት ነው። ወአነ ደህረ ወራቶች ወቅቶች እኮ ወአነ ደህረ ወራቶችን የሚገለባብጣቸው እኮ እኔ ነኛሉ ማለት ነው። ብሄደል አምሮ ጉዳዩ ሁሉ በእጄ ነው አሉ ማለት ነው። ወቅቶችን የምገለባብጠው እኔ ጉዳዩ ሁሉ በእኔ እጅ ነው አለ ማለት ነው አላህ ስብሀነ ወተዐላ ወቀለቡ እገለባብጠዋለሁ አለ አለ አላህ ስብሀነ ወተዐላ ማለት ነው። ለይለ ወነሃር ቀኑንም ሌሊቱንም እኔ እገለባብጣለሁ። ሁሉም አእምሮ ጉዳዩ በእኔ እጅ ነው አለ ማለት ነው አላህ ስብሀነ ወተዐላ እና ከዚህ የምንወስደው ቁም ነገር ምንድን ነው? ወራቶችን፣ ጊዜን መሳደብ እንደሌለብን። የሆነ የከፋን ወራት ሊኖር ይችላል። ያልተመቹን ወራቶች አሉ ሊኖሩ ይችላሉ። እና በእነዚያ ጊዜ ወራቱን መሳደብ የለብንም ማለት ነው። አላህ ሱብሓነሁ ወተዓላን መለመን እንጂ ወራት መሳደብ የለብንም ማለት ነው ውዶች። ይሄ እንሻላህ እና የዛሬው ፕሮግራም ይሄን ይመስላል። በቀጣይ ፕሮግራም እስከምንገናኝ ያላ ሱብሓነሁ ወተዓላ እዝነቱ ጥበቃ አይለያችሁ። እና ደግሞ ይሄ ቪዲዮ ከመጣላችሁ ሼር አድርጉት፣ ቢያንስ ሼር ባታደርጉ እንኳን ላይክ አድርጉት። እሺ። እና ይሄን ይመስላል። ሀይር ሰላም አለይኩም ወራህመቱላህ ወበረካቱ። የዛሬው ኢሜጅም ስምንት ደቂቃ ነው፣ ላስቆጥረው ማለት ነው ኢንሻአላህ።

ወይኔ ስምንት ደቂቃ እስከምሞላ ቆየው ማለት ነው።